ባህር ዳር ከተማ የበርካቶችን ቀልብ የምትስብ በጎብኚዎች ዘንድ የምትመረጥና የምትወደድ ከተማ ናት። ሙስሊም ክርስቲያኑ በፍቅር ተሳስፎ የሚኖርባት ስትሆን ንፋስ እንደነካዋ ክርማ በፍቅር በሚያዘነብሉ ዘንባባዎች የተሞሸረች የእጽዋት ጫጉላ ናት ሲሉም ጠቢባን ይቀኙላታል። ባህር ዳር ጣናና አባይ ተያይዘው የሚያደምቋት የውሃዎች የውበት ጋን ስለመሆኗም በርካቶች ይመሰክራሉ። ይህች ውብ ከተማ አሁን ላይ እንደ ስሟ ውቢቱ ባህር ዳር መሆኗን የሚያረጋግጡ የኮሪደር ልማት ስራዎች ተከናውነውላታል። ወጣት ተመስገን ታከለ የካሜራ ባለሙያ ሲሆን ወጣት ረደ የተላቀው ደግሞ ዲዛይነር ናት። በከተማዋ የተሰራው የኮሪደር ልማት ምቹ የስራ እድል ፈጥሮልናል ይላሉ። ድልድይ ከዚህ ጋር መሰራቱ ከኢኮኖሚም ከስራ ፈጠራም አንጻር በጣም አሪፍ ነው። እዚህ እኛ ወጣቶች፣ እኛ ካሜራማኖች ዚህም ተደራጅተንም እዚሁ እየሰራንበት ነው። አንድ እንደገቢ ምንጭ ሆኗል። ከእኛ ከካሜራማኖች ውጭ ለከተማውም እንደ በቱሪዝም ማዳራሻ ሆኖ እያገለገለን ይገኛል። ከስፋቱም አንጻር ያለ ሁኔታ በጣም ተመችቶናል። አንደኛ ትራንስፖርት አገልግሎት አለ፣ ሁለተኛ መዝናኛ ነው፣ ሶስተኛ ስራንም ታስተዋውቅበታል። ከመጓጓዣ አልፎ ሰው እየተዝናናበት ነው፣ ስራውን ፕሮሞት እያረገበት ነው። ከብዙ ሀገር መጠው እዚህ ጋር መጠው ፎቶ ተነስተው ነው የሚሄዱት እና እሱም በማየታችን ደስ ይላል። ጋሻው ገረመው የተባለው ወጣት ግን ካሁን ቀደም ስራ ያልነበረውና ስራ ፍለጋ ብዙ የተንከራተተ ወጣት ነው። ዛሬ ላይ ግን ተመስገን የሚልበትን ሙያ የኮሪደር ልማቱ አመቻችቶለታል። ለሁሉም ነገር ለስራት የስራት ያለ በሙሉ እንደምታዩት ስራተኛ በሙሉ በስራ ላይ ነው። ያለ የተሻለ ነገር እየተገኘ በሁሉም ነገር ተስማሚ እየሰራን ማለት ነው። እኛም ጨምር የቆሻሻ ነው የተያየን መጠቀሚያ ነበረው። ስለዚህ አሁን ደግሞ እንደምታዩት ለሁሉም ተስማሚ ግሪን ኤሪያ አለ፣ የመዛኛ ቦታ አለ ህዝብ ደግሞ የሚጠቀምበት የሚገለገልበት የካፌና ሬስቶራንት አለ። ሕፃን አትናሲያ ኃይሉ የሦስተኛ ክፍል ተማሪ ስትሆን በረፍት ጊዜዋ እንደፈለገች የምትጫወትበት ምቹ የህፃናት ማዘውተሪያ በመሰራቱ ደስተኛ መሆኗንም አጫውታናለች። ሰፈር ጫወት ነበር። ይሄ ከመከፈቱ በፊት ደግሞ በዛ አካባቢ ዝግ ያለ ደግሞ ጫወት ነበር። አየሩ ደስ ይላል ቦታው ስንጫወቱም ደስ ይለናል። ልጆቼን የተወስጄ እንደ ልጅነታቸው ላዝናናቸው በማለት ስትጨነቅ የነበረችው ወይዘሮ መሳየት ሽፈራው ዛሬ ላይ ችግሯ ተፈቷል። እንደዚህ አያምርም ዝም ብሎ ነው የነበረው። ግን አሁን ያው እንደዚህ ብዙ ነገሮች ተሰርተውልን በቃ ማንኛውም ትልቅም በለው ልጆቹ ሁሉም መጡ ወደዚህ። ዘና እያለ የጣና ደግሞ በዚህ ቅርብ ነው። የጣናን አየር እየተቀበለ ነው ያለ። እጅዘህ የትሰደው ማለት እጅግ በጣም ከባድ ነው። ግን ይሄ አብሶ እኛ ደግሞ እዚህ ሰፈራችን ጋር ስለሆነ በቃ ልጆችን ወደ ማታ ማንኛውም ሰው እኛም እናትም አባትም እህትም ካለ ልጆችን ይዘው ወደዚህ መቶ ያዝናናል። ልጆች አሁን ወደ ላይም ሴር ሌላ ብዙ መዝናኛ አለ። በዚህም መጠጣና እዚህ ቅርባችን ነው። በአሁኑ ሰዓት የከተሞች የውበት መገለጫ እየተባለች የምትጠራው ባህርዳር ይህ ውበቷ እንዲገለጥ የተደረገው በበርካታ ችግሮች ውስጥ ታልፎ ነው። ከሌሎች ከተሞች ስራዎቻችን የባህር ዳር ለየት የሚያደርገው ሬዚሊየንስ ማሳያ ነው። በችግር ውስጥ በፈተና ውስጥ ቢሆን ማልማት እንደሚቻል፣ በችግር ውስጥ ቢሆን ስራ መስራት እንደሚቻል የሚያሳይ ከተማ ነው። አርባ ምንጭ ተሰርቷል። የኮሪደር ስራ ተጀምሯል። ነገር ግን ሰላሙ በአንጻራዊ የተሻለ ነው። ጅማ ተሰርቷል፣ በአንጻራዊ የተሻለ ነው። ባህር ዳርም በነሱ ፔስ ሲሰራ ማየት በችግር ውስጥም ቢኮን ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘሁትና ሰው ሲመጣ ያረፈበትም ቦታ ብቻ ሳይሆን እንዳሻው ከተማውን ተንቀሳቅሶ ማየት እንዲችል ጣና ጋር መዝናናት እንዲችል ኮኔክቲቪቲ በጣም ኢምፖርታንት ነው። ዶቶቹ ያምራሉ፣ ወኮይ ራሱ በጣም ነው የሚያምረው። ይሄ ሆቴል መቼም በጣም ውብ ተደርጎ የተሰራው፣ ውሃው እንደምታዩት ነው። ዛፎቹ ያምራሉ። ከዚህ ቀደም የተመረቀው ድልድይ በጣም በጣም ነው የሚያምረው። ስታዲየሙ አይታችሁት ከሆነ በጣም የሚያምር ነው፣ የስታዲየሙ ስራ ይሄ ለስፖርት ለቱሪዝም ለኮንፈረንስ ከበቂ በላይ ሴንተር የሚሆን ከተማ ነው። ነዋሪዎች በጣና ሐይቅ ዳርቻ በቀላሉ ከመዝናናት ጀምሮ ምቹ የእግረኛ መንገዶች፣ የተለያዩ መዝናኛ ቦታዎች፣ እንዲሁም የህፃናት መጫወቻ ስፍራዎች እንዲያገኙ ለማድረግ ከፍተኛ የአመራር ቁርጠኝነትም ታይቶበታል። ባህር ዳር መቼም ውብ ናት። በተፈጥሮ የታደለች ናት። የአየር ንብረቷ የተመቸ ነው። እሱን ተስማኝ በሆነ መንገድ ቀደም ሲል እንዳያችሁት በተለየ ወኮይ እጅግ በጣም ሰፊ በሆነ መንገድ አብዛኛው ቦታ በግራናይትም የተቀላቀለ ተሰርቷል። ይሄ ሰው ለመንቀሳቀስ ባይክ ለማድረግ በእግሩ ለመሄድ በእጅጉ የሚመች ነው። ከዚያ ባሻገር ግን በጣም የሚገርመው ስራ ባህር ዳር ላይ ያየሁት ከዚህ ቀደም ማህበረሰቡ ጣናን በቀላሉ አክሰስ ማድረግ አይችልም። በርካታ ቦታ ከፈት ተደርጎ ሰው በወክ አድርጎ ውሃው ማየት እንዲችል አክሰስ ማድረግ እንዲችል በውሃ አካባቢ እንዲዝናና የሚያስችል በጣም ድንቅ ስራ ተሰርቷል። የስራው አጠቃላይ ውጤት ድልድዩን ወስደን ይህንን የጎርጎራ ሬፕሊካ እዚያ ያለው ወስደን የተሰራበት መንገድ ስናይ የአመራር ትጋት፣ የአመራር ጥረት፣ የአመራር ቪዥን በግልጽ ይታያል። ባህር ዳር ከተማን ወደምትታወቅበት የቱሪዝምና መዝናኛ ከተማነት ከፍ የሚያደርጉ በርካታ ተግባራት ተከናውኗል።